በጋዛ ዳግም ጦርነት ውስጥ የገባችው እስራኤል ግስጋሴዋን ቀጥላለች። ጋዛን ለሁለት የሚከፍለውን ኔትዛሪም ኮሪደርን ዳግም መቆጣጠሯም የተሰማ ሲሆን ይህንን ኮሪደር የግጭት መከላከያ ቀጠና በማድረግ በሰሜንና ደቡብ ጋዛ መካከል ያለውን እንቅስቃሴ ለመገደብ ማቀዷ ተነግሯል። ይህንን ኮሪደር ለመቆጣጠርም እግረኛ ጦር ወደ ቦታው ገብቷል። የእስራኤል ታንኮች በዚህ ኮሪደር ሲንጎማለሉ የተመለከቱ ወገኖችም የጋዛው ጦርነት ከታሰበው በላይ እየተጧጧፈ ስለመሆኑ ማሳያ ነው ሲሉ ተደምጠዋል ተጠቅሰውናል። በራፋህ ካኔኑስና ቤት ላህያ በተፈጸሙ ጥቃቶችም ጥቂት የማይባሉ የሞት አደጋዎች ስለመመዝገባቸው ተሰምቷል። የእስራኤል መከላከያ ኃይልም ቢሆን ወታደሮቹና የሀገር ውስጥ ደህንነት ቢሮ ሽንቤት መኮንኖች የእስራኤላውያን ደህንነትን የማስጠበቅ ተልእኮን ተቀብለው በጋዛ ዳግም መንቀሳቀስ መጀመራቸውን አረጋግጧል። ማክሰኞ ዕለት በተሰነዘረውና ከባለፈው ጥር ወር በኋላ ትልቁ በሆነው የእስራኤል ጥቃት የተገደሉ የጋዛ ነዋሪዎች ቁጥር ደግሞ ከ430 በላይ እንደደረሰ የሚያመላ ያመላክቱ መረጃዎች ይፋ በተደረጉበት በዚህ ወቅት እስራኤል የጋዛውን ዘመቻዋን አጠናክራ እንደምትቀጥል ነው ባለሥልጣኖቿ እየገለጹ የሚገኙት። በኢየሩሳሌም ታጋቾችን ለቀቁ የሚሉ መፈክሮችን ይዘው በጋዛ ዳግም ጦርነት መጀመሩን ለመቃወም ወደ አደባባይ በወጡ ሰልፈኞች ከፍተኛ ወቀሳ የደረሰባቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እስራኤል በጋዛ የምታካሄደውን ዘመቻ ዳግም ከመጀመር ባለፈ በዌስት ባንክ የምታደርገውን ጥቃትም ታጠናክራለች ብለዋል። በአየር ጥቃት የጀመረችውን ዘመቻ ወደ እግረኛ ጦር የሚያሰፋቸው እስራኤል በምን አይነት መልኩ ታሳካው እንደው በግልጽ ባታሳውቅም፣ ይህኛው ዘመቻዋ ታጋቾችን ያስለቅቅልኛል፣ ሐማስንም ድምጥማጡን አጠፋበታለሁ ብላ እቅድ የያዘችበት ሆኗል። ሐማስ ታጋቾችን ካለቀቀ እስራኤል ልኩን ታሳየዋለች ስትል የሰነበተችው አሜሪካም የኔታንያሁ አይዞህ ባይ ደጋፊ መሆኗን አረጋግጣለች። ከሐማስ ባለፈ የየመኑ ሐውቲም ቅጣት ይገባዋል ስትል በአሸባሪነት መዝገቧ ያካተተችው አሜሪካ የየመን ሰማይን በባሩድ ማረሷን ቀጥላለች። የመካከለኛው ምሥራቅ ሁኔታን ለጥቂት ሳምንታት ያህል ብቻ ያለ ተኩስ ያጤኑት ትራምፕ ከዲፕሎማሲው ይልቅ ጡንቻ ማሳየቱን የመረጡ ስለ መሆናቸው ሰሞነኛ ሁኔታዎች አስረጅ ሆነዋል። በኢራን እንደሚደገፍ የአደባባይ ምስጢር የሆነበት ሐውቲ ግን ይህ ሁሉ እየተፈጠረ ባለበት ሰዓትም በእስራኤል ላይ ጥቃት መፈጸሙን አላቆመም። ዛሬ ሐሙስ ማለዳም የእስራኤሉን ቤንጎሪዮን የአየር ማረፊያ ኢላማ ያደረገ ሚሳኤል መተኮሱ ተሰምቷል። ምንም እንኳን ይህ ሚሳኤል ኢላማውን ሳይመታ ሊመከት መቻሉን የእስራኤል መከላከያ ኃይል ቢያሳውቅም፣ እስራኤላውያን ግን በአደጋ ጊዜ አላርም ድምጾች ወደ መሸሸጊያዎች እንዲያቀኑ መልእክት ተላልፎላቸው ነበር። ከሳምንት በፊት ለኢራን የደረሰው የፕሬዝዳንት ዶናልድ ትራምፕ ደብዳቤም ለኢራን የጊዜ ገደብ የሰጠ ማስጠንቀቂያ የያዘ ስለመሆኑ ተሰምቷል። ይህ ደብዳቤ ኢራን በሁለት ወር ውስጥ ከአሜሪካ ጋር በኒውክሌር ጉዳይ ስምምነት ላይ እንድትደርስ የሚያስጠነቅቅ ይዘት አለው ሲል የዘገበው አክሲዮስ ይህ የጊዜ ገደብ ደብዳቤው ከተጻፈበት ጊዜ አሊያም ሁለቱ ሀገራት ድርድር ከጀመሩበት ጊዜ ጀምሮ የሚቆጠር ስለመሆኑ ግን መረጃ አላገኘሁም ብሏል። ከአንድ የአሜሪካ ባለሥልጣንና ከሌሎች ምንጮች ተገኝቷል የተባለው መረጃ ኢራን በተቀመጠው ጊዜ ወደ ጠረጴዛ ብላም ወደ ስምምነት የማትመጣ ከሆነ አሜሪካና ወዳጇ እስራኤል የኢራንን የኒክሌር መሠረተ ልማት የሚያወድሙ ጥቃቶችን ወደ መፈጸም መግባታቸው አይቀሬ መሆኑን የሚያመላክት ሆኗል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን ስድስት ኒውክሌር ቦምቦችን ማዘጋጀት የሚያስችላትን ዩራኒየም 60 በመቶ ያህል አብልላለች። ይህ ዩራኒየም 90 በመቶ ያህል መብለል ከቻለም የኒውክሌር ቦምቡ ጉዳይ እውን ይሆናል የሚል ሪፖርት ከቀናት በፊት ማውጣቱ ደግሞ ጉዳዩ ትራምፕ በቀላሉ የሚያልፉት እንዳልሆነ ጠቋሚ ሆኗል። ኢራን ለሐውቴዎች የምትሰጠውን ድጋፍ ብትቀንስም አሁንም ከፍተኛ መጠን ያለው መሳሪያ እየቀረበላቸው ነው ያሉት ትራምፕ ኢራንን ወደሚፈልጉት መስመር ማስገባት ይደር የማይሉት ስራቸው መሆኑን ነው በተደጋጋሚ የሚገልጹት። ትራምፕ ለኢራን ደብዳቤ ልክ ያለው ካሉ ከቀናት በኋላ በተባበሩት አረብ ኤሚሬቶች በኩል መልእክቱ የደረሳቸው የኢራን ባለስልጣናት በበኩላቸው እያጤናው ነው ከማለት የዘለለ በደብዳቤው ይዘት ላይ ያተኮረ ግብረ መልስ አልሰጡም። ሃይማኖታዊ መሪው አሊ ካሚኒ ግን ከዚህ ቀደም በፕሬዝዳንት ኦባማ ዘመን ተፈርሞ የነበረውን የኒውክሌር ስምምነት ያፈረሱት ራሳቸው ትራምፕ መሆናቸውን በማንሳት የአሁኑ የእንነጋገር ግብዣም ለይስሙላ የተሰነዘረ መሆኑን ነው የጠቆሙት። አክሲስ ኦፍ ሬዚስታንስ በሚል የሚጠራውና ሐማስ ሂዝቦላህና ሐውቲን ጨምሮ በቃጣናው የሚንቀሳቀሱ ሌሎች ኃይሎችን ያቀፈው ኃይል ከዲፕሎማሲ ይልቅ በኃይል መፍትሄ ሊበጅለት ይገባል የሚለው ውሳኔ ላይ የደረሱ የሚመስሉ ትራምፕ በሐማስና ሐውቲ ላይ ጥቃት እንዲፈጸም፣ ኢራንም በማስፈራሪያም ሆነ በሌላ መንገድ ወደ ስምምነት እንድትመጣ ማድረግን የቃጣናውን ጂኦፖለቲካ ለመቆጣጠር እንደ ቅድ እየተጠቀሙበት ያለው ዘዴ ስለመሆኑ ተንታኞች ገልጸዋል። በእርግጥ ኢራን የኒውክሌር ፕሮግራሟ የጦር መሳሪያ ወደ ማምረት እንዳያመራ ማድረግን በተመለከተ ንግግር ለማድረግ ፍቃደኛ ስለመሆኗ መረጃዎች ያመላክታሉ። የኑክሌር ፕሮግራሙ ሙሉ በሙሉ ይቋረጥ በሚለው ጉዳይ ግን ጆሮ ድፍን ስለመሆኑ ነው በተደጋጋሚ ያስታወቀችው። ሩሲያ ደግሞ አሜሪካና ኢራንን በማደራደር ሚና ብቅ ልትል እንደምትችል መረጃዎች ጠቁመዋል። እየተጠናከረ የመጣው የፕሬዚዳንት ትራምፕና ፑቲን ግንኙነት ሩሲያ ከኢራን ጋር ካላት መልካም ግንኙነት ጋር ሲደመር ሩሲያ የአደራዳሪነት ሚና ልትይዝ የምትችልበት እድል ስለመኖሩ ቢጠቁምም አሁናዊው የአሜሪካና ኢራን አቋም ግን ለጠረጴዛ የሚያበቃ መስሎ አይታይም። ባለፈው ሳምንት በቤጂንግ የመከሩት የቻይና ሩሲያና ኢራን የውጭ ጉዳይ ሚኒስትር ደኤታዎች የኢራን የኒውክሌር ፕሮግራም ጉዳይ በዲፕሎማሲያዊ መንገድ እንዲፈታ ማድረግ ላይ ያተኩረው መነጋገራቸው ይፋ ተደርጓል። የሦስቱ ሀገራት ውይይት መጠናቀቁን ተከትሎም የቻይና የውጭ ጉዳይ ሚኒስቴር ሁሉም ወገኖች ተረጋግተው ግጭቶችን በሚያስቀር ሁኔታ ላይ ሊመክሩ እንደሚገባ አሳስቧል። የፕሬዚዳንት ትራምፕ ከኢራን ጋር የተገናኙ ውሳኔዎች ግን ከሶስቱ ሀገራት ውይይት በተቃራኒ አቅጣጫ የሄዱ ናቸው የሚሉ አስተያየቶች ከመሰንዘራቸው ባለፈ በደጋፊዎቻቸው ዘንድም ተቃውሞ እንዲሰነዘርባቸው አድርጓል። የየመንና የጋዛ ውጊያዎች እንዲሁም ለኢራን እየተላኩ ያሉ ማስፈራሪያዎች። ትራምፕ ማብቂያ የለሽ ጦርነቶች የሚሏቸው አይነት ናቸው የሚሉት የቀድሞው የፎክስ ኒውስ ባልደረባና የትራምፕ ወዳጅ ተከርካር ልሰን ይህ አካሄድ ትራምፕ ካላቸው ጦርነቶችን የመቋጨት እቅድ ተቃራኒ የሆነ ውጤት የሚያስከትል ስለመሆኑ ጠቁመዋል። ይህ ሀሳብ ከተከርካር ልሰን በተጨማሪ እንደ ማርጆሪ ታይለር ግሪን ባሉ የትራምፕ ደጋፊ የኮንግረስ አባላት ጭምር እየተሰነዘረ ያለ ነው። ከኢራን ጋር ያለው ውጥረት እየተጠናከረ የሚሄድ ከሆነ አሜሪካ ወደ ሌላ ጦርነት መግባቱ አይቀርም የሚለው ደግሞ ትልቁ ስጋት ሆኗል፣ ሲል ዘኢንዲፐንደንት አስነብቧል። ትራምፕ የጆ ባይደንን አስተዳደር ሲወቅሱበት የነበረውን በሐውቲ ላይ ጥቃት የመፈጸም እንቅስቃሴ ራሳቸው የገቡበት የተጋጋለ ጥቃት በመፈጸም በአጭር ጊዜ ውስጥ ውጤት ታመጣለሁ የሚል እምነትን አንግበው ስለመሆኑም ነው የተዘገበው። ይሁንና ይህ አካሄድ የበርካታ አሜሪካውያንን ሕይወት አደጋ ላይ የሚጥልና የሽብር ጥቃቶች እንዲስፋፉ የሚያደርግ ነው የሚሉ ወቀሳዎች በስፋት እየቀረቡ ይገኛሉ። እስራኤል በጋዛ እንደ አዲስ የጀመረችው ጦርነት፣ አሜሪካ በሐውቲ ላይ እየፈጸመችው ያለው ጥቃት ከኢራን ወቅታዊ ጉዳዮች ጋር ሲደመሩ የቀጠናው ጉዳይ ከድጡ ወደ ማጡ እንዳያመራ ያሰጋናል የሚለውም ዘኢንዲፐንደንት ላይ የሰፈሩ አስተያየቶች መቋጫ ሆኗል። ዶናልድ ትራምፕ በቀደመው የሥልጣን ዘመናቸው በኢራን ላይ ኮስታራ አቋም ይዘው የነበሩና የኢራንን የጦር ጀኔራል እንዲገደል ያደረጉ መሆናቸው ደግሞ አሁናዊው የሁለቱ ሀገራት ፍጥጫ እንደ ቀላል የማይታይ እንዲሆን አድርጎታል። እስራኤልም ብትሆን የጋዛው ጦርነት ከተጀመረ ወዲህ የኢራን የኒውክሌር መሰረተ ልማት ላይ ያተኮረ ጥቃት ፈጽማ ነበር። ዶናልድ ትራምፕና ቤንያሚን ኔታንያሁ በቀጠናው ሁኔታ ላይ ያላቸው አቋም ተቀራራቢ መሆኑና እስራኤል የኢራን የኒውክሌር ፕሮግራም ጉዳይ በትልቁ የሚያሳስባት መሆኑ ደግሞ ጋዛን እንዲሁም ሊባኖስን የመታው ውድመት ለኢራንም የሚያሰጋበት ደረጃ ላይ ስለመ መድረሱ ነው የሚነገረው። ይህ ስጋት በኢራን ኢኮኖሚ ላይ ከአሁኑ ጉዳት እያስከተለ ስለመሆኑም ዘገባዎች አመላክተዋል። ይህ ኢኮኖሚያዊ ሁኔታ ኢራን ወደ ድርድር እንድትገባ ሊያደርግ ይችላል የሚል ምልከታ ስለመኖሩም ሮይተርስ ዘግቧል።